ሰራተኛ አዴ ድራማ ክፍር መቶ አስራ ዘጠኝ ተለቀቀ ማለት ነው። እንግዲህ ሰራተኛ አደ ድራማ በጣም እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። አደና ዴቭን መረዘቻቸው ቤዛ ማለት ነው። እንግዲህ አደና ዴቭ ተመርዟል፣ ሆስፒታል ገብቷል ማለት ነው። ቤዛ እንግዲህ እንደተለመደ ለኝነቱ እና ክፋቷ ጥግ ድረስ ነው ማለት ነው። የበረዘቹ መግቡን እንግዲህ በመድኃኒት የመረዘችው ቤዛናት ነገር ግን በአዴ አላካ ቁጭ ብላለች ማለት ነው። የሚገርመው እንግዲህ ይሄ ድራማ በጣም እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። ዴቪና አዴ እንግዲህ በጣም ስለሚዋደዱ ስለሚፋቀሩ ብቻ መሀላቸው ሌላ ሰው በስቷል። ማለት ነው እንግዲህ ምቀኛ አታሳጣኝ ነው ነገሩ። በጣም ነው የሚገርመው። እንግዲህ አዴና ዴፍ በዚህ ሰዓት በጣም አይለኛ ፍቅር ውስጥ ነው ያሉት ማለት ነው። ፍቅራቸው በጣም ነው የሚያስቀና። ረጋ ያለ ያልተንቀለቀለ ፍቅር ነው ማለት ነው። በጣም ነው ደስ የሚለው እንግዲህ አዴ በጣም ተናዳለች። ያላረገችው ያልሆነችው ነገር አድርጋሻለች አድርግሻል ተብላ ስለተወነጀለች እንግዲህ በጣም ተናዳለች። የምታደርገውን ነገር አታለች። እንግዲህ የፍቅር እናትም እውነት መስሏት አመነች። እንግዲ አዴ እንደዚህ እንዴት ታደርጋለች ብላ ፍቅር እንግዲህ እንደ ምንም ምንም ብላ አሳመነቻት ማለት ነው። እንግዲህ እንደዚህ ልታደርግ የቻለችው ቤዛ ናት። ቤዛ አሁን በዚህ ሰዓት ፍቅርም ብቻ ናት ያላመነቻት እንጂ ማሚ አምናታለች ማለት ነው። በጣም የሚገርም ድራማ ነው ማለት ነው። ቲናም እንግዲህ አዴን ለመጣል ነው የምትሞክረው፣ ኤዴፍ ስለምታፈቅረው ማሚ እንግዲህ በጣም ተናዳለች። አሹ ላይ፣ ሁሉም ሰው ላይ ተናዳለች ማለት ነው። ምክንያቱም ቤቴ ውስጥ ማን ነው እንደዚህ ነገር ሊያደርግ የሚችለው እንደዚህ ነገር ሊፈጽም የሚችለው ማን ነው ብላ በሁላቸውም ላይ እየጨዋች ነው። ማሚ እንግዲህ ማሚ እንግዲህ አሹንም አባርራለች ማለት ነው። በጣም ተናዳለች። በጣም ልጄን በገዛ እጄ አጥቼ ነበረ እያለች በጣም ተጸጽታለች ማለት ነው ሊሊና ሊሊ እንግዲህ በጣም ነው የምታሳዝነኝ እኔ ማለት ነው። የምታደርጋቸው ነገር በጣም ነው ደስ የሚለኝ እኔ ማለት ነው የምታደርጋቸው እሷ ፍቅር ናት። በቃ ሁሉ ፍቅር ናት። ሁሉንም ሰው በፍቅር ነው ለማቅረብ የምትቀርበው። አቡላን እንግዲህ ቤት አስገብታለች እንግዲህ የፍርድ ቤቱም ውጤት አሸንፋለች ማለት ነው። ሊሊ በጣም ነው ደስ የምትለኝ እኔ። ሊሊ እንግዲህ ቤዛ እንግዲ አሹም በጣም ታፈቅረዋለች ማለት ነው። አሹም በጣም ስለምታፈቅረው ከአዴ ጋ ሊታየው አትፈልግም። አዴ ግን የምትፈልገው ዴፊን ነው። ነገር ግን ቤዛ ከአሹ ጋ ለማየት አትፈልግም ማለት ነው። አዴን አደን አትወዳትም ማለት ነው ቤዛ በጣም ነው ደስ የሚለው። ብዙ ነገር የሚያስተምር ድራማ ነው ማለት ነው። እጅግ በጣም ጥልቅ የሆነ ነገር እነሱ በድራማ መልክም ቢያመጡልን በጣም የሚያስተምር አስተማሪ የሆነ ነው እንግዲህ አደይ እንግዲህ ሁሉም ሰው ነው ፊት የሚያዞርበት አንዳንድ ጊዜ ሲነሳባቸው ማለት ነው። ሩትም እንግዲህ አደ ላይ ተነስታለች። በፊት ምንም አትላትም ነበረ። አሁን እንግዲህ አደን አንቃ ይዛታለች ማለት ነው። በጣም አስተማሪ የሆነ ድራማ ነው። እንግዲህ ማሚን በመጨረሻ ፍቅርን አመነቻት ማለት ነው። እንደምንም እንደምንም ብላ ፍቅር እንግዲህ ማሚን አሳመነቻት ማለት ነው። እንግዲህ ፍቅር የምታደርገው ነገር ያው ተንኮል እንደሆነ ማሚ ታውቃለች ግን በመጨረሻ ስለተመረዘች ብቻ እውነት ነው ብላ በአይኗ ስላየች እውነት ብላ አምናታለች ማለት ነው። ነገር ግን የመረዘቻት የመረዘች አዴ ሳትሆን ቤዛናት ማለት ነው። ቤዛናት የመረዘቻቸው ሁለቱንም፣ አደንም ፍቅርም የመረዘቻቸው ቤዛናት። ነገር ግን ማሚ አዴ ናት እንደዚህ ያደረገችው ስትለው አመነቻት ማለት ነው። ነገር ግን ቢታም ናት ማሚ። እንግዲ ቤዛም አንቺ ከራስሽም አልወርድም አንቺም ትጠየቅበታለች። አዴ ብቻ አይደለም አንቺም ትጠየቅበታለች፣ አንቺም ተጠያቂ ነሽ ብላታለች ማለት ነው። እንግዲ አዴና አዴ ከቤት ወታለች፣ ሌላ ቦታ ነው ያለችው አሁን። ፍቅርና ዴፍ እንግዲህ ሆስፒታል ተኝቷል ማለት ነው እንግዲህ አክም ቤት ገብቶ ተኝተዋል ተበርዘዋል። የበሉት ምግብ ተመርዟል ማለት ነው እንግዲህ። ሆስፒታል ገብቶ ተኝቶ ነው ያሉት ፍቅርና ዴፍ ማለት ነው። ጎን ለጎን ተኝቷል ማለት ነው። እንግዲህ ድራማቸው በጣም ብዙ ነገር የሚያስተምር በጣም አሪፍ እጅግ ምርጥ ነገር የሚያስተምር ድራማ ነው። ድራማቸው በጣም ነው የሚመቸኝ እኔ። በነገራችን ላይ በጣም የሰዎችን ማንነት የሰዎችን ጥግ የሰዎችን ልክ የምናቅበት ነሱ በድራማ መልክም ቢያመጡ ይሄ እውነተኛ ታሪክ ነው እውነተኛ ሰዎች ሰዎች ላይ የሚያደርጉ ነገር እውነተኛ ታሪክ ነው ይ ማለት ነው። እነሱ ያው በድራማ መልክ ይዞ ቢመጡም ይሄ እውነተኛ ነገር ነው ማለት ነው። ሰው እንግዲህ ለሰው አይተኛም። ቤዛ እንደምናቃት እሷ ከክፋት ውጪ ምንም የምታደርገው ተሳስታ እንኳን መልካም ነገር አትሰራ ማለት ነው። ቤዛ ቤዛ እንግዲህ የተንኮል ሚኒስትር ናት ማለት ነው። የተንኮል ሚኒስትር ስለሆነች በጣም ውንም ነገር ለማጥፋት አንዳንድ ሰዎችን ለመያያዝ እንዲጣሉ እንዲፋጁ የምትፈልግ ልጅ ናት ቤዛ እንግዲህ። ቤዛ ማንም ሰው ተገባብቶ ተዋዶ እንዲቀመጥ አትፈልግም። ሁሉም ሰው እንዲጣላ ነው የምትፈልገው ማለት ነው። ምክንያቱም እሷ ሰው ሲጣላ እሷን በመሃል ስለሚያስገቡ ስለምትፈልግ በጣም ነው የምትገርም ልጅ ናት ማለት ነው። ቤዛ እንግዲህ ራስ ወዳጅ የሆነች ልጅ ናት ማለት ነው። ሩታ እንግዲህ በጣም መስኪ ልጅ ናት። አሹን ትወዳለች። አሹን በጣም ነው የምትወደው ማለት ነው። እንግዲህ አሹ ከቤት ሲጠፋ አሹን ካላመጣሽ፣ አሹን ካልመለስሽልኝ ብላ አዴን እንቅዘ አርጋ ይዛታለች ማለት ነው። አዴ ምንም የምታውቀው ነገር የለም። ግን ከቤት ያባረሩት እራሳቸው እየቀበጠሩ አስሩን ነገር እየተናገሩ ነው አዴ ከቤት እንድትወጣ እያደረጓት እንጂ እንጂ አዴ ምንም አላደረገችም። አሹም ማለት ነው። እንግዲህ አሹን ያስወጡት እራሳቸው ለማሚ የማይሆነውን ነገር እየተናገሩ ነው። ከቤት የወጣችው በዚህ ሰዓት እንግዲህ አዴም ከቤት ወጥታለች ማለት ነው። ማሚ እንግዲህ እውነት አዴ እንደዚህ ያደረገች መስላት፣ አዴን አላመነቻትም ማለት ነው። እንግዲህ ዴፍ ለአዴ አሻንጉሊት ገዝቶ ሰጥቷት ነበረ። በሱ ሁሉ አያያዘቻት ከማሚ ጋር ማለት ነው። ማሚ ይሄ አሻንጉሊት የኔ ነው፣ ጠፍቶብኛል፣ አዴ ወስዳብኛለች በማለት እንግዲህ አሁኑም ሌላ ታሪክ እየጠነጠነች ነው ማለት ነው። አዴ አዴ እንግዲህ መታ ማሚ ጋ መታ። ማሚ በቃ ሊሄድ ነው ቻው ስትለው አሻንጉሊቱ አየሽው ማሚ፣ አሻንጉሊቱ የኔ ነው ትላታለች ማለት ነው። ማሚ እንግዲህ ግርም ብላ በማየት አሻንጉሊቱ የማን ነው ስትለው፣ የኔ ነው ማሚ አለችው አዴ በማጠገቡ ነበረ እንግዲህ። የኔ የእሷ ነው ማሚ የእሷ ነው አለችው እንግዲህ። አዴ እንግዲህ አሁን ሄዳለች ወደ ሊሊ ወደ መስኪና ወደ ፍቅር የሆነች ልጅ ቤት ሄዳለች ማለት ነው። አደይ እንግዲህ በዚህ በጣም ከፍቷታል ማለት ነው። ያላደረገችው፣ ያልሆነችውን ነገር ትንሻል አድርገሻል ስለተባለችው በጣም ከፍቷታል ማለት ነው። ምንም ማድረግ አይቻልም። እንግዲህ ሰዎች እንዲ ናቸው። ያላደረግነው፣ ባላደረግነው ነገር ይቀጡናል። ባለሁኖ ነገር፣ ባልሆኖ ነገር ስም ይጠሩናል ማለት ነው። ዴቭ እንግዲህ አዴ ከቤት ስትወጣ እኔም ወጣለሁ ብሎ ሻንጣ ይዞ ሲወጣ አን አትወጣም እዚህ ቆይ። እኔ ዛሬ የትማሌድም ሊሊ ጋ ሄዳለሁ ብላ ነው፣ ሊሊ ጋ መታለች አዴ ማለት ነው። ሊሊና አዴ እንግዲህ በጣም ነው የሚዋደዱት ማለት ነው። በጣም ነው ደስ የሚሉኝ እኔ ሊሊና አዴ ፍቅራቸው በጣም ነው የሚመቸኝ። ሁለቱም ፍቅር የሆኑ ልጆች ነው ማለት ነው። አሹዬ እንግዲህ በጣም ከፍቶታል ከቤት ስለተባረረ እሱ ምንም ሳያደርግ ምንም ሳያጠፋ ነው። እንግዲህ በውሸታቸው እንደምንም አቀነባብሮ አቀነባብረው ለማሜ ነግረው ማሜ ከቤት አስወጣችው ማለት ነው። እንግዲህ በውሸት ነው አደይም ከቤት የወጣችው። አሹም እንግዲህ ምንም ሳያደርግ እንግዲህ በውሸት ያቀነባበሩ እነ ቤዛና ፍቅር እንግዲህ አውቆ ተነባብሮ ያቀነባበሩት ነው። እንደዚህ ሊያደርጉ የቻሉት ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቀን። ሰላም ለሀገራችን ፈጣሪ ከሁሉም ነገር ሰላም ነው፣ ለሰው ልጅ የሚበልጦ። ሰላማችሁ ይብዛልኝ በያላችሁበት ቦታ፣ በያለም ዳርቻ ፈጣሪ ሰላማችሁን ያብዛላችሁ። እኔ ጋ የበዛ ሰላም ለእናንተም ይብዛ እያልኩ ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦቼ፣ ቻናሌ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካም እና ለራስ ነው አይከፈልበትም። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ ቪዲዮ ይዤ ስመጣ እንግዲህ ሰራተኛ አደይ ድራማ ኖ ይዤ የመጣውት ማለት ነው። ሰራተኛ አደይ ድራማ እንግዲህ በጣም የሚገርም እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። የጓደኛ ልክነት፣ የቤተሰብ የሁላችን ከጉዙራችን ያሉ ሰዎች ምን አይነት ነገሮች እንደሆኑ መመለካከታቸው እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ውድ ቤተሰቡ ላይክ ሰብስክራይብ በማደረግ ቤተሰብ ቤተሰቢኑ አበረታቱኝ። መልካምነት ለራስ ነው አይከፈልበት ፈጣሪው ይብዛልኝ። በያላችሁበት ቦታ በያለም ዳርቻ ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ሀገራችን ሰላም ያድርግልን። ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ሰላም ለሀገራችን። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ያሰባችሁትን አሳብ ሁሉ ፈጣሪ ያሳካላችሁ፣ የልባችሁ ምሻት ሙላላችሁ። ውድ ሀገሬ ልጆች በያላችሁበት ቦታ በሰው ሀገር ባያለንበት ቦታ ፈጣሪ ከክፉ ነገር ሁሉ ይጠብቀን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻል ቆዩልኝ። ሰላማችሁ ይብዛልኝ።